ሀገር ጭንቅ ውስጥ በገባች የልጆቿን ተጋድሎ በፈለገች ጊዜ ኢትዮጵያውያን ከፊት ነበሩ ተደምረው ኢትዮጵያን አሻግረዋል ስለ ሀገር ያልሳሱለትን ነፍስ አሳልፈው ኢትዮጵያን አጽንተዋል። እርግጥ ነው ያኔዋ ኢትዮጵያ በደም መገንባት ህይወትን በሚያስከፍል ለውድ ሀገር ፍቅር በመነጨ መስዋዕትነት መጠበቅ ነበረባት ገዢ ትርክት ተደርጎ ሲወሰድ የነበረው በደምና በአጥንት ሀገርን ሉዓላዊነት ማጽናት የሚለው እሳቤ ነው አርበኞች በየዱር ገደሉ ወድቀው ተዋድቀው ለዛሬ ነጻነት ያስረክቡን በዚሁ እሳቤ ነው። ያኔ ሀገሬው ጠላትን እየተፋለመ በየዱሩ ሲዋደቅ በሰላሙ ቀጠና ለሀገር መቀጠል አስኳል በሆኑ ስራዎች ኢትዮጵያን ያስቀጠሉ በተጠበቀ ዳር ድንበሯ ውስጥ በየሙያ መስካቸው ኢትዮጵያን ያገለግሉ ቢቆጠር ቢሰላ በግንባር ከተዋደቀው ያልተናነሰ አበርክቶ የነበራቸው እልፍ ናቸው። ዳሩ ግን ከተደቀነው ፈተና ሀገር ከገጠማት የህልውና አደጋ አንጻር በዱር በገደሉ የተዋደቁትን ከፍ አደረግ ናቸው። ትላንት የደም ዋጋ ከፍ ያለ ነበር። ዛሬስ? አሁን ይሄ እሳቤ በ21ኛ ክፍለ ዘመን ምን መምሰል አለበት ነው። 21ኛ ክፍለ ዘመን አሁን ቀጥታ እንደዚህ ሊወርህ የሚችል ይሄ ሚሊተሪን ጠቅላላ ሙቭ አርገህ ከሆነ አህጉር ወደ ሌላ አህጉር የምትመጣበት ሁኔታ ተቀዛቅዟል። አሁን ያለው የሰዎችን አእምሮ በሳይንቲፊክ በሆነ ኮንትሮል በሳይንቲፊክ ኮሎናይዜሽን ልትለው ትችላለህ። በዛ ውስጥ ነው የወደቅ ነው ገብቷለም። ማርኬትን አሁን ነው ወርቅ ገበያ እዚህ አዲስ አበባ ያለው ኒውዮርክ፣ ጂኒቫ የሆነ አካል ነው የሚወስነው። ሰምወር ተቀምጦ ኮምፒውተር ነው ገብቷለም። ስለዚህ ይሄ በሆነበት ሁኔታ ይሄ እሳቤ ትርጓሜውን ትንሽ ያጣል። በዓለም መድረክ ላይ ምን አይነት ነገሮችን ሸጠን ምን ሰጥተን ምን ተቀብለን ሀገርን ማጽናት እንችላለን፣ ትውልድን ማሻገር እንችላለን የሚለው እሳቤ እንጂ በዚህ እሳቤ ወደፊት ፈቀቅ ማለት የምንችል አይመስለኝም። አሁን በዓለም ስሪት የጦር አውዱ ተቀይሯል። ማጥቂያ ማንበርከኪያ መንገዱም ተለውጧል። ዳር ድንበራችን ላይ ስንጠብቃቸው በስነ ልቦናችን በደከሙ የሥራ ባህላችን፣ ባልጠነከረው አንድነታችን ገብተው የኢኮኖሚ የዳቦ ጥገኝነታችን ላይ እንድንቆይ የሚያደርጉባቸው ውስብስብ መንገዶችን ተግባራዊ ያደርጋሉ። በደም የተከበረ ነፃነት፣ በአጥንት የተረጋገጠ ሉዓላዊነት፣ በሕይወት መሥዋዕትነት የተገለለ የህልውና አደጋ በላብ ካልጸና፣ በሰርቶ አምርቶ መትጋት ካልታጀበ ውጤቱ ያው ታሪክ ተናጋሪነት ነበርን ለፋፊነት ይሆናል። የላብ ዋጋ ሀገራት ከፊት የቀደሙበት ያልዘነጉት ጽኑ መንገድ። ምዕራባውያን እኮ ብዙ ሀገሮችን እስከ ቻይና ድረስ ውጊያዎች የነበሩበት ነው። በጦርነት ታሪክ ውስጥ ያልነበረ ሀገር የለም በዓለም ደረጃ። ከጦርነት በመለስ ግን ጠንክሮ በመስራት ውስጥ ለላብ ዋጋ በመስጠት ጃፓኖችም ያደጉት በዚህ ነው። ጀርመኖችም ያደጉት በዚህ ነው። እድገት ምልህ ጠንክረህ በመስራት ነው። ከዛ በኋላ ምን ሆነው መሰለህ? ሁሉም ዜጋ በሚችለ ሁሉ ሰርቶ ለማሳየት ይሞክራል። የሀገራት የተራቀቀ ቴክኖሎጂ የመጠቀ እድገት የገዘፈ ተጽዕኖ በደም ብቻ ቆሞ አያውቅም። ወደ ላብም ተሻግሮ የሆነ ነው። ኢትዮጵያ ማንሰራራቷን ስትገልጥ በደምም በላብም ከፍ የማለትን ሚስጥር ሆናው አሳይታለች። በመጽናት ተምሳሌቱ ታላቁ የኢትዮጵያ ሕዳሴ ግድብ። ስለ ኢትዮጵያ ከእንዝመት እንነሳ፣ ወዲያ ሳይጠየፉ መስራት፣ ስራን ሳይንቁ መትጋት በእጅጉ ይጠብቃል። ሰላም እንዲመጣ እንለምናለን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 እስካሁን ጉዟችንን ሙሉ ሳያደርገው ቆይቷል። ሁለንተናዊ ድል፣ የተሟላ አሸናፊነት ላብንም ዋጋ ሰጥቶ የኢትዮጵያን ከፍታ ማረጋገጥን መሰረቱ እንደሚያደርግ ራሳችን ባለታሪኮቹ ምስክሮች ነን። ነጻ ሆነን የተሟላ ነጻነትን ያጣንባቸው የዳቦ ፍላጎታችንን የመሙላት ጊዜያት ቃል አውጥተው ድላችን ሙሉ እንዳልነበር ይናገራሉ። ይህ ሁሉ የሚቀየረው ግን ላብን፣ ስራንና ልፋትን ከጦር መስበቅ በመለስ ያለ አገልጋይነትን ዋጋ ስንሰጠው ነው። በደምና ባጥነት ለማጽናት ወራሪ ሲመጣ እሱን እሳ ቤት ታቀነቅናለህ። ሀገርን የምታሳድገው በላብ ነው፣ ሰርቆ ማደር ሳይሆን ሰርቶ ማደር ዩ የሚሰሩ ሰዎች፣ የሚተጉ ሰዎች፣ የሚጥሩ ሰዎች ማበረታታት ትልቅ ቦታ መስጠት በጣም አስፈላጊ ነው ነው ዓለም ያደገችው በዛ ነው። በራስ መቆም ባለጠጎች ደጃ ለመጥናት ወደ ቀደመ ኃያልነት ባለተጽዕኖነት መመለስ ከደም ይልቅ ላብን በሚያስከፍለው ግንባር መዝመትንም ይጠይቃል። ቁጭት ደግሞ መስፈንጠሪያው። ለኢትዮጵያ ብልጽግና ተደምሮ ጸንቶ በመቆም በትጋት መስራት ከሁሉም ኢትዮጵያውያን ይጠበቃል።